ሜሲ ኢትዮጵያ ውስጥ ቢሆን ታለንቱን ያወጣ ነበረ ወይ? ስቲ የሚያወጣ ይመስልሻል? አይመስለኝም። በነገርሽ ላይ ሰው ሁሉ ወላጁ አይደለም የሚያደርስ፣ ወይ ደግሞ አስተባባሪ አይደለም አጋዥ። ዘፋኝ መሆን ትፈልግ ነበር ከልጅነቷ ጀምሮ። ስለዚህ ቤተሰቦቿ በቃ ይሁን መንገዷን የተስተካከል እየተስተካከለ እንዲሆንላት ነው ያደረኩት። የሰው ልጅ ህይወቱን የሚቀይረው የክፍል ስራው ሳይሆን የቤት ስራው ሲያድጉ ምን ብሎ ያስባሉ እነዚህ ሰዎች የሚጠናው ፈተና ሲደርስ ብቻ። ለዛ እኮ ነው ብዙ ሰው ዩኒቨርሲቲ ከተመረቀ በኋላ አጥንቶ ያለ ትምህርቱን የሚረሰዋል። እንጂ በነገራችን የልጆች ማጥናት የሚችሉበት የልጅ ብቻ ሳይሆን የሰው አሁን ለምሳሌ ከሰላሳ ደቂቃ በላይ ማጥናት አይችሉም። ግን ምን ያህል ሰዓት እናቆያቸዋለን ስቲ? ሙሉ ቀናቸውን አልገባ ካላቸው እናስጨንቃቸዋለን። ትልቁ ነገር ግን ልጆችን አለማስጨነ ሲጨነቅ ማይንዳችን ብሎክ ይሆናል። ጭንቀት አይወድም ማይ። ሰው መቶ የማይፈልገውን ነገር ከሚያውቅ ይልቅ አንድ የሚፈልገውን ነገር ቢያውቅ በህይወቱ ሰክሰስፉል ይሆናል ብዬ አምናለሁ። ትክክል። አስማያት ወልዳይ ነኝ። በሙያዬ የልጆች ዘርፍ ላይ ነው የምሰራው። ከመልሕቅ ሚዲያ ጋር ደግሞ ልጆች አስተዳደግ ላይ ወላጅነት ላይ ቆንጆ የሆነ ቆይታ አድርገናል። ነገ ስምንት ሰዓት በመልሕቅ ይዘ